ሲዳን ገባሁልሽ ላልከዳሽ በመሃል እንደው አሁን በዚህ ውድድር እንደ አመት በፈጀው ውድድር ውስጥ በጣም ችሎታዬን አሳይቻለሁ። እኔም ከቤቴ የተቀመጥኩ አንድ ተራ ሙዚቀኛን የነበርኩ እውነት ነው መናገር ልጅ እያለ ነዊ ታንጎራጉር የነበረው እሱ እዛ ግን እኔ ያው እንድኝ ፍዬ ወደ ሙዚቃው ገባሁና ያው አሁን ላለሁበት ቦታ ደስ ይላል። ደስላል ያሰብኩት ሳክቷል። ተመልካዮቻችን የመሴሾ ነው። መሴሾ በአባይ ቲቪና በመሴሾ ዩትብ ቻ የሚተላለፍ የመሸት የመዝናኛ ፕሮግራም ነው። መሴሾው ይቀጥላል። ቀጣው ፕሮግራማችን ደግሞ ከአንድ ወጣት ድምፃዊ ጋር ቆይታ አደርጋለው። በጣም አሪፍ ድምፃዊ ነው። በአለፈው በፋና ላምሮት የአሸናፊዎች አሸናፊ ሁለተኛ በመውጣት የአንድ ሚሊየን ብር ሽልማት ያገኘ ወጣት ድምፃዊ ጋር ነው ቆይታ ማድረገው። ድምፃዊ ኢዮቤል ጸጋ ይባላል። ማሪቱ ልቃኛ

በክብር ጋብዣዋለሁ። ዮቤል እንኳን ደህና መጣ፣ እንኳን ደስ ያለ። የአንድ ሚሊዮን ብር አሸናፊ የፋና ላምሮት የአሸናፊዎች አሸናፊ ሁለተኛ ነው የወጣኸው ጴጥሮስ፣ ከብዙ ውድድሮች በኋላ ማለት ነው። አዎ፣ ወደ አንድ ዓመት ፈጅቷል ውድድሩ። መሀል ላይ እረፍት ይኖራል። የዓለም አቋራጥ ሶስት ወሩ ሙሉ በየሳምንቱ ውድድር እያደረግነ ነበር። ሳምንቱ ቅዳሜ ቅዳሜ ውድድር ነበር። እስኪ ያሸነፍክባትን ሙዚቃ ትንሽ አንጉራጉሮ ብንጀምር አይሻል? አለሲሞራሲሞራ

ማርዬ እንደምን አለሽ? አመሰግናለሁ። እኮ ከባድ ዘፈን ነው፣ በጣም ሬንጁ ሰፊ ነው። የሁለተኛ ወጣ በዘፈን ነው፣ በጣም ይገርማል። ግን ሁለተኛ ሲወጣ ምን ተሰማ? ያው ሁለተኛ በጣም ትልቅ ስኬት ነው ብዬ አስባለሁ። በኔ ማለትም አንድና ሁለት የችሎታ ልዩነት የላቸውም የደረጃና የቁጥር ልዩነት ነው ብዬ ነውና ስወዳደርም አንድ ወይ ሁለት ብዬ ነበር የመጣሁት። ሁለተኛ በማግኘቴ በጣም ደስ ብሎኛል። በዚህ አጋጣሚ ሁሉንም አመስገን እፈልጋለሁ። ናይስ አሁን አንድ ሚሊዮን ስለዚህ ሚሊዮነር ዮቤል እኮ ገንዘቡ ምን አልክ? ያው እዚህ በኋላ ወደ ራሳችን ስራ ነው የምንመጣው፣ እና አዳዲስ ስራዎችንም ለመስራት ዝግጅት ላይ ነን። በቅርቡ የሆነ ምርጥ ስራ ይዘን እንመጣለን ብዬ አስባለሁ። አይ በአጭር ጊዜ አሁን የድሮ ድምፅ ያን ምናምን ሚሊዮነር ለመሆን በጣም ብዙ ጊዜ ፈጅባቸው ነበረ። አሁን ጥሩ ነው ጊዜው በጣም ጊዜውበጣም

ሚሊዮን ድሮ የሰው ስም ነበር የሚመስለኝ፣ ገንዘብም አለ። አይ ጥሩ ነው። እንደው አሁን በዚህ ውድድር እንደ አመት በፈጀው ውድድር ውስጥ በጣም ችሎታዬን አሳይችል ታስባል? ያው በደንብ ልዩነትም ያሳይ ይመስለኛል። መጀመሪያ የተወዳደርኩባቸው ውድድሮች አሉ። መጀመሪያ ቀን ጀምሮ የተወዳደርንበት ውድድሮች በእያንዳንዱ ሳምንት ከቀን ወደ ቀን ለመሻሻል ነው የምንሞክረውና ዛሬ የተሳሳትነውን ስህተት ዳኞች መክረውነ በደንብ ወቅሰውነም ሊሆን ይችላል እንለያይና በቀጣዩ ያንን ነገር አስተካክለን እንመጣል። ይህን ነገር ደግሞ በሳምንት ምን ያክል አንተ ለውጥን ታየዋል? እና እኔ በደንብ ተለውጫለሁ ብዬ አስባለሁ። በራሴ ለውጤን ራሴ ላይ ይቼዋለሁ ብዬ አስባለሁ። ተመልካቹም ያየ ይመስለኛል። ከገንዘቡ ባሻገር ውድድሩ በጣም ጠቅመዋል በደንብ። ምክንያቱም ብዙ ነገር ጠቅሞኛል። ፋና ላምሮት በጣም ቀላል ውድድር አይደለም። እውነት ለመናገር ተወዳዳሪዎችን በጣም ጎበዝ ናቸው። እኔም ከቤቴ የተቀመጥኩ አንድ ተራ ሙዚቀኛን የነበርኩ እውነት ነው መናገር። ከዛ በኋላ ግን ይህንን ውድድር አይቼ በየሳምንቱ በደንብ እከታተልም ነበር እያንዳንዱን ዙር ቁጭ ብዬ እያንዳንዱን አስተያየት በደንብ ተከታትዬ ይህንን ነገር ወደ ራሴ ለማምጣት ቀን ከቀን እያስተካከልኩ በደንብ ቅኝት ምንድን ነው ፒች ምንድን ነው ሪትን ምንድን ነው ከባንድ ጋር መስፈኑ ምንድን ነው ስሜቱ ብዙ ነገሮችን ወደዚህ ሳልመጣ ነበር ብዙ ነገር የተማርኩት። ወደዚህ ከመጣውም በኋላ ደግሞ ብዙ ነገር የስራ እድል፣ የመታየት እድል፣ የመታወቅ እድል በነፃ ምንም ሳልከፍል ምን ሳል ምንም ያን ያክል ሳልደክም በቃ ውድድሩ ላይና ራሴ ላይ ዩቤ ላይ ሳርቼ ነው የንድል ያገኘትና በጣም ጥሩ ውድድር ነው። አሁ ውድድሮች ወጣቶች ወደ ጥበቡ እንዲቀላቀሉ በጣም አስተዋጽኦ ያበረክታል። ጥሩ ነው። በተለያዩ ቴሌቪዥኖች እንደዚህ መስፋፋቱ አሪፍ ነገር ነው። የትውልድ ቦታህ ጎንደር ነው። በደንብ ጎንደር አውቃታለሁ። ጨጌ ሰፈር ጎንደር፣ ጨጌ ሰፈር። እንዴት ነው አስተዳደገ፣ ሙዚቃ የጀመርከው አሁን ስንት ዓመት ነው? አሁን ሀያ ዓመት ሞላኝ። ሀያ ዓመት ገና ገና አባህ ዓመቱ አንድ ሚሊዮን ሚሊዮን ነው ግን ሚሊዮን የሆነ ድምፅ አለው። በጣም ብዙ ሚሊዮን ሊያተርፍ የሚችል ድምፅ አለ። ቶ አንዷ ሚሊዮን ብር ስለዚህ አመት ነው። እንዴት ነው የአስተዳደግ? እንዴት ነው ልጅ እያለህ ነው ታንጎራጉር የነበረው? እሱን ነገር ሲንገር። እውነት ለመናገር እኔ ልጅ እያለው ኳስ ላይ ነበር ፎከስ ማድረገው እና አባቴ ድምጻዊ ነበር ያው በጣም የወጣ ድምፃዊ ሳይሆን ጎንደር ላይ የሚየት ነው የሚጫወተው። ጎንደር ላይ በደንብ ይታወቅ ነበር። በእነሱ ዘመን ጸጌ ግርማ ይባላል። ጥላውንና የታምራት ሞላን ሙዚቃዎች በመጫወት ይታወቃል። እና በደንብ እሱን እየሰማሁት ነበር ያደኩት። እና እሱ ይመስለኛል ወደ ሙዚቃውም እንዳደላ ያደረገኝ። ከህፃነት የጀምረው እሱም በደንብ አየው ነበር። ያው ልጅ ደግሞ አባቱን እናቱን ነው የሚከተልና እኔ ደግሞ እሱን ተከትየዋለሁ ብዬ አስባለሁ። እሱ የእሱን ስዘፍን ዝምረት ይታያለ ወይስ እሱ ያስተምር ነበረ? ሰማ ነበር፣ ሰማ ነበር። እሱ እንኳን ያው በደንብ ስላልገፋበትም በደንብ ስላልወጣም ሙዚቃ ጥሩ ላይ ሆን ይችላል። እና ትምህርትና ኳስን ያዝ ነበር የሚለኝ እዛ። ግን እኔ ያው እምብኝ ብዬ ወደ ሙዚቃው ገባውና ያው አሁን ላለሁበት ቦታ ግን እኮ አባት ልጅ መቅረጽ ከፈለገ ላስተምር ብሎ ሳይሆን የሚያረገውን ነገር ነው ልጅ የሚያረገው ይባላል። እንደዛ ነው ያረግከው? አንተ ያን ጊዜ ልጅ እያለ ገና ን ሙዚቃ ገና ድምፅህን ገና ይሞረርከው በማን ዘፈን? እኔ አላስተውስም በደንብ። ብዙ ዘፈኖችን ዘፍኛለሁ እውነት ለመናገር። ምክንያቱም በዛ ዘመን እኔ ሙዚቃ በምሞክርበት ሰዓት እኔ ከሕፃናት ጀምሮ ነው ሙዚቃ እየሰማው ያደኩት። የነማሙድ ብዙ ዘፋኞች ስም ይቻቃሉ። እንዲሁም ወደዚህ ስንመጣ ወደነታምራት ኔቴድሮስ ቴዲያፍሮ ምናምን እሳማ ነበር። በደንብ ግን በደንብ መድረክ ላይ ምናም ወጥቼ የተጫወትኩት የወንድሙ ጅራን ነው ደስ ይላል የሚለውን ዘፈን ደሱ ነበር መድረክ ላይ ወጣ ደስ ይላል ብዘፍልም ደስ ይለል አደስ ይላል ደስ ይላል ደስ ይላል እስ ይቀጥለ ደስ ይላል ደስ ይላል። ያሰብኩት ተሳክቷል፣ ዝንፉም ተቃምቷል፣ የጎደለ ሞልቷል። ድፍርሱ ጠራ፣ ህልሜም ተፈታ፣ የተመኘኋት እጄ ገብታ

አለት ጎልደን ቮይስ ነገር ሸከር ያለ ነገር አለ። አይ አንተ ስታድግ በጣም ታየኝ ታየኝ። በጣም ጥሩ ነው። በጣም ጥሩ ነው። አዎ ግን ምንድን ነው ልጅ ያለ ቅድም እንደጠቀስከው ነገር ስጠይቅ ስላንተ ኳስ ተጫዋች ነበር በጣም ጎበዝ እና ስቴዲየም ስንጠብቀው ፋና ላምሮት ተገኛ። ያው እሱ ለመናገር ግን በደንብ እኔ ኳሱ ላይ ነበር ፎከስ ማረግ ነው አጋጣሚ ነው በቃ ወደዚህ ጥፍ ያልኩኝ ኳስ ደግሞ ከኛ ጋር ትንሽ በደንብ ማለት በደንብ መልፋትም በደንብ ሰው ማወቅም ጠይቃል። በእኛ ሀገር እንትንና ዘመድ የሚባለው ነገር እዚህ ላይ የሚሰራ ይመስለኛል። በኳሱ ማለት ነው እውነት ለመናገር ከዛ በኋላ እኔም ኳሱ ላይ እንኳን አልገፋሁበትም የተወሰነ እስከ ሰቨንቲን ምናምን ድረስ ቁጭ እስከ አስራ ሰባት ዓመት እስኪሞላ ድረስ ከዛ በኋላ እና ሙዚቃ ከጀመር ከአሁን ሶስት ዓመት ጊዜ ነው ያለ ማለት ነው ሶስት ዓመት አራት ዓመቴ ነው በደንብ ቮካልም ሙዚቃም ቮካል የተማርኩት በደንብ ሌሎች ቦታዎችም ሞክር ያለው ድምፅ ትምህርት ቤት ላይም ምናም ግን በደንብ የተማርኩት አምባሰል የሚባል ቡድን አለ ቡድን አለ ጎንደር። በጣም ምርጥ በቃላት ማልገልጸው በደንብ እኔ ሌላ ቦታ አይቼዋል አቅም እንደዚህ አይነት የሚሰራ ቡድን እና ቤተሰብ መምሪያ ውስጥ ነው። ጎንደር ቤተሰብ መምሪያ ውስጥ ቀበሌ 15 አባይ አዛን ነው ይባላል። በደንብ እኔን ኮትኩቶ ያሳደገኝ አሁን ላይ ላለበት ደረጃም ላለበት ክብርም በደንብ እሱ ነው ብዙ አስተዋጽኦ ያደረገልኝና በዚህ አጋጣሚ ማመስገን እፈልጋለሁ። በጣም ታደንቀው ሙዚቀኛ ማለት ነው ወይ? የሁሉ አድናቂ ነኝ ግን እኔ የጥላውን አድናቂ ነኝ፣ በደምብ የጥላውን አድናቂ የጥላውን ነገር ብዙ ነገሮች ያስገርሙኛል። የተለያዩ ድምፃዎች የተለያዩ ችሎታ ያላቸው ሰዎች ናቸው። ጥላውን ደግሞ ሁሉም ይስማማበታል ብዬ አስባለሁ። እስቲ ቆንጆ የጥላውን ይስፈናል። አንድ የጥላውን ይስፈን የኔ ፍቅር

እንዴት ነበር የዚህ ፋይናል ላምሮት ቆይታህ? እንዴት ነበር ከተወዳዳሪዎቹ ጋር ምን ያህል ልምድ ትለዋውጥ ነበር? እሱ ያው በደንብ ትለዋውጣለ። ምክንያቱም ትሬዲንግ ሲያደርጉም በደንብ የምታየው ነገር ይኖራል፣ ራስን ከራስ ጋር የምትቀይረው ነገር ይኖራል። በእያንዳንዱ ውድድርህ ራስክን ነው የምታየው። ከዛው ላይ ዛሬ ጥሩ ሰርተህ ነገ ጥሩ ላሰራ ትችላለህ፣ ያው ሰው ስለሆንክ ትቀያየራለና ስህተታችንን እዛው ባንዶችም ይነግሩናል በደንብ የሚገራርም ባንድ ነው ያለ የሚገራርም ልጆች ነው ያሉ በጣም ፌመስ እና በደንብ በሙዚቃው በደንብ እየበቁ በደንብ የሰሩ ሰዎች ናቸው እና ኮኮብ ኮኮ ባንድ ዛይን ባንዶች በደንብ አግዘውናል ዳኞችም ከቀን ወደ ቀን እንከኖቻችንን በደንብ እየነገሩ አሁን ላለንበት ደረጃ በደንብ አብቅተውናል ሚገርም ፋና ላምሮት እንደ ቤተሰብ ነን የነበርነው። ሙሉ እዛ መስሪያ ቤት የሚሰሩትም ከጥበቃ ጀምሮ በደንብ ይንከባከቡነ ነበር በደንብ ያግዙነ ነበር። አይዟችሁ በርቱ በደንብ ማለት እንደዚህ በቃላት መግለጽ ራሱ ያቅታልና፣ ሁሉንም በጣም ማመሰግናቸው በደንብ ነው እኛን የሰሩነ። ጓደኞቼም አብሮኝ ተወዳደሩትም ከእያንዳንዳችን አንዳችን ከአንዳችን ምንማረው ሳንነጋገር ብዙ ነገሮች እንማማራለን። አንዱ ሰው ከአንዱ ሲዘፍን በደንብ ብዙ ቴክኒኮች መውሰድ ይችላል። ቁጭ ብሎ መስማትና ብዙ ነገር ሸርት ራ ያደርገናል ብዬ አስባለሁ። ወደዚህ ወደ ሙዚቃው የሚገቡ ወደ አርት የሚገቡ ወጣቶች ብዙ ቻለንጆች ያጋጥሟቸዋል። ሲገቡ ምናልባት አንተ ያጋጥመህ ነገር አለ፣ ከማህበረሰቡ ከቤተሰብ ያው የሚያጋጥመህ ነገር ይኖራል። ያው እንደዚህ ብለህ ላታውራው ይችላለህ፣ ግን ብዙ ነገሮች ያጋጥመዋል። አንዳንድ ጊዜ ከቤተሰብ ተለይቶ መኖር ብቻንም ሊሆን ይችላል ወይ ቤተሰብ ጋር። እኔ ወንድሜ ጋር ነው የነበርኩት ድለኛም ስለነበርኩ አንዳንድ ሰዎች ጓደኞች አሉ። ብዙ ጓደኞቼ ቤተሰባቸው ተለይተው ብቻቸው እነዚህ የሚኖሩ በደንብ ስቃይ የሚያዩ በደንብ ስራቸውን የሚሰሩ በዛው ልክ አሉ። እኔ ደግሞ በደንብ እኔ ከወንድሜም ጋር ነበርኩ። ግን በዛውም ልክ እኔ ከወንድሜ ጋርም ብቻ ስለሆንኩኝ ፈተና አላየሁም ማለት አደለም። ብዙ ፈተናዎች አሉ። እኔ ከወንድሜ ጋር መኖሬ የቤት ኪራይ ላይ ሊኖርብኝ ይችላል፣ የምግብ ላይ ሊኖርብኝ ይችላል። ግን የተለያዩ ብዙ ችግሮች ነበሩብኝ። እነዛን ነገሮች ያው ከፈጣሪ ጋር ሆነ የምታልፈው ነገር ይኖራል እና የተለያዩ ብዙ እንትኖች ግን አሉ፣ ችግሮች አሉ። ምናልባት አንተ አሁን ከፋና ላምሮት ውጭ ሌላ እንድትዘፍነ የተጋበዝክበት መድረክ አለ? ያው ክለብ ላይ ምናምን እና ሌሎች መድረኮች ላይ ካልሆነ ፋና ብቻ ነው፣ ገና ነው። አሁን አሸናፊ ገና ትኩት አሸናፊ ነላይ ስለነበርና ገና ኤክስፔሪንስ ገና አላደረክም። ያው ከዛ በፊት እንዳልኩ ጎንደር ላይ እሰራ ነበረ። በደንብ ደም እንዳልኩ አባይ አዘነው ጋር ብዙ ክለቦች ላይ ምናምን እንደዚህ እየወሰደ ጎንደር ካሉ ክለቦች ላይ በደንብ ሰርቻለሁ። መድረኮችም እንደዚህ ምርቃኖችም ጎንደር ዩኒቨርሲቲ ምናምን እንደዚህ ሰው ሲያስመሩ ልጆችን ሲያስመርቁ እንትን እንል ነበር። እናስመርቅን ነበር። እና ብዙ ልምዶችም ነበሩ። አሁን ምን ይሰራል? ያው አሁን ክለቦች ላይም ስራዎች አሉን፣ እንሰራለን። አሁን የራሳችንም ስራ እየሰራን ነው። እንዳልኩ አሁን በተወሰነ ጊዜውን ስለማላቀው ነው እንጂ በቅርቡ ቀን የሆነ አሪፍ ስራ፣ አሪፍ ሲንግሊዝ እንመጣለን ብዬ አስባለሁ። ይህን የመሰለ ድምፃዊ ይዤ ወሩ የጠመድኩት እንደው አንድ ቢደግመን ጥሏል። አንድ የመጨረሻ ሲያንጎራጉርልን ቆንጆ ዘፈን የምትለው፣ እስኪ መቼ ትመጫለሽ ንገሪኝ ወዳጄ፣ ንገሪኝ ወዳጄ ነገ ዛሬ ሲባል ስትቀሪብኝ እጄ ስትቀሪብኝ እጄ የአስኩት አበባ ጠውለገ ከጄ ተወለገ ከጄ ንገሪ ንገሪ ንገሪኝ ወዳጄ ንገሪ ንገሪ ንገሪኝ ወዳጄ አጥቼ ስገባ ውድ ባሰው ከደጄ

ነገ ዛሬ ሲባል ስትቀሪብኝ እጄ ስትቀሪብኝ እጄ የአስኩታ አበባ ጠወለገ ከጄ ጠወለገ ከጄ ንገሪ ንገሪ ንገሪኝ ወዳጀ ንገሪ ነገሪ ንገሪኝ ወዳጀ አጥቼ ስገባ ውድባስ ክድጂ የአስኩታ አበባ ጠውልግ ክጂ ስንቱን ጊዜ ችዬው ብቸኝነቴን ብቸኝነቴን መጣው ብለሽ ሳጣሽ ጠላሁት ቤቴን ጠላሁት ቤቴን ያረፈውን ልቤን እየቀሰቀሽው እየቀሰቀሽው ዛሬስ ካይኔ በላይ ሆዴን አስለቀሽው ሆዴን አስለቀሽው ዘገየሽ ወዳጄ ምነው ወዳጄ ምነው ዘገየሽ ወዳጄ ዘገየሽ ወዳጄ ምነው ወዳጄ ምነው ዘገየሽ ወዳጄ። አይ በጣም አሪፍ ነው። እንግዲህ ከዮቤል ምን እንጠብቅ በቀጣይ? ያው እኔ በቅርቡ ጥሩ ስራ እና በደንብ ራሳችንን ሰርተን አሁንም ካለንበት ደረጃ በደንብ ከፍ ብለን እንመጣለን ብለን እናስባለን እና በጣም ማመሰግን ማመስገን ያለብኝ ልጆች ብዙ አሉ። እውነት ለመናገር ግን በደንብ ያገዙኝ ሰዎች አሉ። አመስግን በደንብ ያገዙኝ ቤተሰቦችን በጣም ማመስገን እፈልጋለሁ። ወንድሜ ሄኖክ በጣም ነው የማመሰግነው። እንዲሁም አባ ያዛን ነው በደንብ የመጨረሻውን ስራ ላይ የማሪቱን ስራ ላይ መጀመሪያ አዲ ያደረግንበት አንቾ የቅሚት ወደ አምባሰል ነውና እንትን ያልነው በጣም ብዙ ሰው ወዶታል። እሱን የሰራው እሱ ነው። በጣም ክብር ይገባዋል። በጣም ማመሰግን እና ጎንደር፣ የጎንደር ልጆች፣ የሰፈሬ ልጆች በጣም ነው ማመሰግናችሁ ሁላችሁንም። እንዲሁም መመሬ በሪውን ተሾመ በጣም ማመሰግን፣ ብዙ ነገር አግዘኛል የሰፈሪ ልጆች ስማችሁን መጥራት አልችልም፣ በዚህ ሰዓት ሁላችሁንም በጣም አመሰግናለሁ። የጎንደር አስተዳደር በጣም ነው ማመሰግን፣ በጣም ከጎን የነበሩ ሁሉም እና በጣም ነው ማመሰግን። ፋናንም ሁላችሁንም በኢትዮጵያ ኢትዮጵያ መላው ኢትዮጵያ ያላችሁ በቮትም በስልክም በብዙ ነገር ያግዙን ነበርና በጣም ነው ማመሰግን ሁላችሁንም። እግዚአብሔር ያክበርልን። ኢዮቤልን የደገፉ ከወላጅ ጀምሮ ጓደኛ፣ የሙዚቃ ባለሙያ፣ የሚዲያ ተቋማት ሁሉም ምስጋና ይገባቸዋል። ያው ምስጋና ይደረሳችሁ፣ ለሁላችሁ ምስጋና ይደረሳችሁ። አይ በጣም አሪፍ ድምፅ አይነት እኔም በአድናቆት አለኝ። በጣም ጥሩ ድምፅ እንዳለ ተስፋ አደርጋለሁ። ቆንጆ ድምፅ ነው። በኔ በኔ እይታ ማለትነው ከዳኞቹ ዳኞቹ ሁለተኛ ሰጥተዋል። በጣም ጥሩ ጎልደን ቮይስ ነው ያለህ። ትልቅ ደረጃ እንደምደርስ ተስፋ አደርጋለሁ። መሴሾም ያ ወጣቶችን ስለሚያበረታታ ነገ መቼም ትልቅ ዘፋኝ ሆነ ደግሞ ለመገናኘት ያብቃል። አረ እንዴ ያብቃል። እና እንደውም ሳስበው እኔ ዳዊት ጽጌን የምተካ አይመስልኛል። አይመስላችሁም? ሞዴላቸውን ተመሳሳይ ነው ይሄ አወራራቸው ድምጻቸው፣ የሰውነት እንትናቸው አይመስልም፣ ቅርጻቸው እስኪ እንጠብቀው። እንግዲህ በዳግማዊ ዳዊት ጽጌ ጥሬን አክብረ እዚህ እስቱዲዮ ስለመጣ በጣም ነው የማመሰግነው። በእርታ ተመንደግ፣ ያው ስኬት እንመኝልሃለን። በጣም ትልቅ ደረጃ እንደምደርስ ግን ባለሙሉ ተስፋ ነው በክብር